ጊዜ የልጅ እናት ስለሆንኩ ነው ማለት በዚህ እድሜ ወል የልጅ እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት። ነው መሸለም አለባት። ማሚ እኮ ናት። ገና በልጅነቷ መበረታታት ያለባት ልጅ ናት። ባይዘዊ ስትታይ ግን አቢባ ስትታይ ጥሩ ሰው ትመስላች። ምትፈሳ ትመስልም ነበር። ፈጣሪ ያዋረዳት ፈሳች ነው መሸለም አለባት። ማሚ እኮ ናት፣ ገና በልጅነቷ መበረታታት ያለባት ልጅ ናት። ባይዘዊ አላየሁም፣ ማርያምን አላየሁም። ትላንት በጊዜ ነው የተኛሁት። አሁን አይና ማን ማን ተመረጠ ጋይስ? እና ነው አሁን ሲያውሩ ሲያወሩ ሰምቻለሁ ትላንትና ጋይስ ለየት ያለ ምን ያደርጋሉ ዝም ብለው ኮመንት ስትል እንጂ ምን ስራ ለየት ያለ ስራ ሰርታለሁ ቆንጆ ቆንጆ ነገር ሰርታለች አሁን ደግሞ ተከታታይ ድራማ እየሰራች ነው ቲክቶክ ላይ ደግሞ አሪፍ ኤዲቲንግ በኤዲቲንግ ያበዱ ቪዲዮች እየሰራች ነው ሌሎቹ በምንድን ነው የተመረጡት ጋይስ

ብዙ ሰው ይለይ ኔትወርክ ቻዛ ነው፣ ታውቃላችሁ። ኬኳን ልኪያት ነው። ኬኳን አድርሻት ወደ ስራ ገባው፣ ቢሮ ገባው ጋይስ ቤተሰብ አቤተሰብ እኔ እነግራቸዋለሁ። እናንተ አንዳንድ ሰዎች ታስቁኛላችሁ። ወይ የቤት ጠፋች እኮ ስላት፣ ደንብራ ጠፋች። ነይ የኔ ፍቅር ዝም ብለሽ ስታደርጊያቸው ነው። ይቀመጡ በሀሜት እና ትዳር። እኔ አዎ መሸለም ያለብኝ አይ፣ ደስ ሲል ቃሉዬ። ቴንክዩ ቲክቶክ አወርዳለ ሸይ እኔ በምን ዘይት ቲክቶከር ነኝ። እንደኔ ፍቅር ጋይስ እኔ እኮ ህይወት የሸለመኝ ይበልጣል ከቲክቶክ ለኔ ኖ ቴምዩ ጮርናቂ በሻይ ልምበላ ነው እንግዲህ ትኩስ ነው ብስኩቱ፣ ፍሬሽ ነው። እሺ አገቢ። ኖ ኖ አገቢ። ሻዩን አልወደድኩትም። ያቸው ማለት ያ ሰደቡ አድርጋቸው እንጂ ያ በጣም ስለደበረኝ ስለከፋኝ ስለተሰማኝ ነው የመጣሁት። እዚ ጋ ይቅርታ አርጉልኝ። በዚህ ነገር መጣሉ ያስ ጥያቄ ማቅረብ የምፈልገው እንደዚህ በጣም ደብሮኝ የመጣውት ለቲክታክ አዋርድ ነው እና ለእነሱ ነው ይህ መልክ እንድታደርሱልኝ የምፈልገው። ከምር በጣም ነው የደበረኝ ይሄን ሁሉ አመት ለየለፋዎትን ነገር ሁሉ ነው ማለት ለራሴ ጥያቄ እየሆነብኝ ነበር። በጣም ጥያቄ የሆነብኝ ነበር እና ምነግራችሁ ነገር ማካፈላችሁ ነገር አለ። አሁን ከምር በጣም ነው የደበረኝ። ዛሬ ቲክታክ አዋርድ የሚፈልገውን ነገር በሙሉ አሟልቻ አለው ማለቴ በባል ቢሆን የሁሉንም ባል አስታወቅ ያለው ሰርች አለው የሆኑ ባል የሚያምራ የሁሉም ቤት ክሬም የሁሉንም ባል ላይ ሰርቻለሁ። ተሳትፎ ያለው ሙቪም ከሆነ አጫጭር ሙቪ ሰርቻለሁ። ምንም ነገር ቢሆን ያው ሰርቻለሁ አሟልቻለሁ። ደግሞ እንዳሞላውትና እንደሰራውት ደግሞ እኔ አምናለሁ እና ጎበዝ ልጅ መሆኔም እኔ በራሴ ተማመናለሁ እግዚአብሔር ይመስገን። ግን በእድሜ ደረጃም ቢሆን አስራ ስምንት ዓመት ሞልቶኛል። የእውነት ነው የምላችሁ። በጣም ሰምቶኛል ደብሮኝ ነው የመጣሁት፣ እና ከማንም እኩል መሆን ፈልጋለሁ እዚህ ጋር ነው። ለዛ ነው እንደዚህ የሚለፈውም የሚሰራው ማለት ነው። አጭር ሙቪ ብትሉ ረዥም ሙቪ ብትሉ ሰርቻለሁ። ለህዝቡ አይደለም ይሄን የምናገረው፣ ለቲክታክ አዋጅ ነው። ላይክ ለምን እዛ ውስጥ እራሱ እንዳላስገቡኝ አይዶን አላውቅም። ግን ምክንያቱም ምንድን ነው ሻዩን አልደርኩትም። ናፍፁም ሻዩ አይሆንም

የቱርክ ሻይ ስለለመድኩ አይደለም፣ ሻዩ ልክ አይደለም። ማሪ ግቢ ውስጥ ብዙ ሰራተኛ ስላለ ዝም ብላ ነው ያፈላችሁ። ጌታ ልጅ እንዳትረሻት እሺ። ለጀንኩ ትምህርት ቤት አድርሻት ነው የመጣሁት። ስቶሪ ላርግላችሁ ዛሬ። እንደውም የዛሬው ቪዲዮ አንድ ስቶሪ ላርገው ስወጣ ፒንክ አልብሻት ነው የወሰድኳት ዛሬ

አንቺ ዮርዲ ቤቲ ዮርዲች ዮርዲ ብትባል ለምንድነው ለምንድነው ብሎክ ማታረጊያት የታለች ቆይ እያትማ ምንድን ነው የምትመስለው ቆይ ፎቶ ሽን ላውጣውና እንላጥብሽ ቆይ ቤቲ አንዴ ፎቶ አላውጣና ለፎቶ አላት እንላጥባት

ማሬ ፉል ነው። ሪጋ ፉል ነው። ሪጋ እንዴታን እንኳን ትምህርት ቤት አድርሻት ነው የመጣሁት። ከይሰሪ ልጅ ከበልጂ ድርድር እኮ አላውቅም። ልጄን ትምህርት ቤት አድርሽ ተቆጭጭ ነው ምትለው? ተሰላሙ እኔ አንዳንዶቻችሁን ኑሮ ነው መሰለኝ ዝም ብሎ የሚያሰድባችሁ ከእንቅልፋችሁ ሰው በዚህ ሰዓት ስበጠው፣ ከጠዋቱ ሶስት ሰዓት ሰው ሰው ያየ ይሳደባል። ህይወት ካልከበዳችሁ በስተቀር በጠዋቱ ሰላም አውለኝ ቀኔን አሳምረኝ ብሎ ሰው እንደ ማውራት ማለት ነው። በጠዋቱ ምን አባታችሁ ነው የሚያሳድባችሁ? ብሶታ ሙላ ነው በጠዋቱ ይሳደባሉ። ትንሽ እንኳን አትቆዩም እንዴ? ምሳብሉ እስኪ ጥጋቡ እንዴ? ኦዚና ኦግማን ኦዚን እግዚአብሔር ምስክር ነው። ሰው በጠዋቱ ስድብ? ጌታ ሆይ! አረ ተረጋጉ ቤተሰብ። ሰላም ላይ ምናምን ብላችሁ ተሳለሙ፣ ቁርስ ብሉ ምናምን ትፈሳለች እኔ አሁን ቅድማ ጮ ነበር፣ ብታይ ፈስ ነው የሚመስለው ጓጓጓጓ ሲል፣ ወይኔ ፓርትቱ ቤባነውም ነበር አያውቁም ነበር። ታውቂያለሽ አቡኔ ራሱ ስሰማ ወይ አቡ፣ ግን እኔ እንደማልፈሳ ነበር እስከ ዛሬ ለህዝቡ እየነገርኩ የኖርኩት፣ ግን ፈጣሪ አዋረደኝ ለህዝቡ፣ ፈጣሪ ደግሞ እንደምፈሳ አሳየብኝ፣ አዋረደኝ። አንበሳ ስጡ፣ ሰላሳ ሦስት አንበሳ አንበሳ በእውነት ውሰደው፣ ያለ አንበሳ ግን አትወስደውም። ጋ ደብሉ እንጠቀም ያለ አንበሳ አትወስደውም እንዴ፣ ሰላሳ ሶስት ቀልድ ነው እንዴ? አንበሳ ስጡኝ፣ ሀቡ አንድ አንበሳ ብቻ፣ አንድ አንበሳ ብቻ፣ ደስ ይላል። አንድ አንበሳ ብቻ፣ አንድ አንበሳ ድፍረቴን፣ ብቻ ተበልከች ፈጣሪ መለመን አላሳፍራትም ብሎ ይሰጠኛል። ግላብ ያለው ሰው አለ። ጋይስ ግላብ ያለው ሰው አለ። ግላብ ያለው ሰው አለ። ግላብ ጋይስ ሁለት ሺህ ምናምን ሰዎች አላቸው። ውዶቼ ምን አለ ታብታብ ብታደርጉ፣ አይኗ ቃለው ዛሬ እኮ ሀቡ ሀያ ሁለት ሚሊዮን ነው ታብታብ ያደረጉት። በእውነት በጣም በጣም በጣም ነው የማመሰግነው። አሁንም አድርጉ ውዶቼ። እሱን መቼ ስንሄድ ውዳችሁ ይባላል። እድሜ እና ጤና ይስጣችሁ፣ ክፉ አይንካ። በምን እየሽ ችግር የለው ጋይስ፣ ግላቡ እንጠቀም። ሀቡ ትቀጫለሻ። አንበሳ አንበሳ፣ አቡ ሀቡ በጥያቄ ተቀጫለሽ። እንዴት ፈሳ መጣጥ? እንዴት መጣ ለመፍሳት ስታስቢ እኛ የምናውቀው አንቺ እንደማትፈሺ ነበር። የነገርሽንም እስከ ዛሬ ሸውደሽናል፣ አታለሽናል። እኔ ነበር ቂጥቂጥ ሸቶ ነው የሚወጣ ፈስ ነው። ወሬ ሁሉ ስለፈስ ነው። በሕይወትሽ እንደማትፈሺ ፈስተሽ እንደማታውቂ ዘንድሮ። ኖ ዊኔን ታጠፋልኛለች። አንድ አንበሳ ካልተሰጣት፣ አንድ አንበሳ ከሰጣቸው ትውሰደው በሶስት ሺህ ነው ቅጣት። አቡ አዎ፣ ቅጣት በሶስት ሺህ ነው። ሶሎ ሲሆን ታቲካ ስለፈሳች ወይስ ሆዷ ጮ

ኮመንት እኮ ያነግሬሽ ነበር አላየሽም። ላይ ብለ ይሁን አላለሁ እኔ ሐቢባ በጣም ከፍለፊት እራሱ አደራረግሽ ትክክለኛ በቃ በእውነት በጣም ልጅ ያ ግን ቲኔጀር አንቺ ጀግና ኮነች። ቲኑ ኤንድ ዮኒ እንኳን ደስ አላችሁ። እሺ ገና ደግሞ የቀረውን ሰባ ሺህ ደግሞ ይመልስና ደረሰኝ ልክላችኋለሁ። ሰውየው መለሰ እንደ ገንዘቡን አው ላይቭ እንደዘጋው በአንድ ሰዓት ውስጥ አስገብቶ ዋትሳፕ ደረሰኝ ልኩልኝ። ስለተፈጠረው ነገር ይቅርታ ስሜታዊ ስለሆንኩ ምናምን አለኝ። ጀግና ብጎ በስ ግን አንዳንድ ሰው ቤታ ስትለማመጪው ስታከብረ አይወድም፣ ስትረግጩ ነው የሚወደው። በፍቅር በትህትና በትዕግስት ረጅም ሰት ስለመውበት ስለምን ቆጨ ትግስት ቧ ብሎ ፈንድቶ መሳደብ ስጀምር ብሩን መለሰ። ስለዚህ ሰው የሚፈልገው ከካም ምናምን ማለት ጀምረሻል እኮ አቡዬ ገሚ ፈላንቻኩ በቃ ሰው ተበላሸው። ከካም ትያለሽ፣ ከዚህ በኋላ ቆሮ ቆራ ምናምንም ትጨምሪያለሽ ቀስ ብለሽ ነው ፀጉሩን ስኩን ከሺን ስክሪንሾት አርጉኝ። እንደዚህ አይሸትም ሻቡ። ግን እውነቱን ንገርኝ ይሸትም? በጣም ነው ሽቶ ደስ የሚለው። በኮንዲሽነር ጥሩ ሽታ ያለው ኮንዲሽነር ቶሎ ቶሎ አንድ ወር አንድ ቀን አንድ በጣም ቆይተዋል። እሺ ነው የተጀመረ ጊዜ ወርደር አድርጌ ጸጉሩ ወይ አጣቅልለው ከብዙ ልብስ ጋር ስላመጡት ይሁን አላውቅም። እምቅ እምቅ አለኝ እግዚአብሔርን አብሮ ነው ፋብሪክ ፋብሪክ ነው። ማንኛውም ነገር መጀመሪያ ሲመጣ ኦንላይን ይሸታል። ምን ምን ይሸታል? የተመረተ የተመረተ የፋብሪካ ምርት ምርት ይሸታል። ከዛ ወዲያው ስታጥበ ሻምፖሽን ወይንም ይሄ የልብስ ማጠቢያ ላይ ኮምፎርተር ኮምፎርተር ይሸታል። መታጠብ አለበት ግዴታ

ሲያምር ብታይ ያ ይሄ ያረክሹ የእውነት ነው በጣም ነው የሚያምረው። ጫርግሽ ወደ ላይ ማስያዝ የምትችይው ኮሃላም ቤቢ ሄር ያለው ሁለ ነው። እና በቃ የሆነ እንዲህ ማስያዝ ምናምን አምሮ አጭር እኔ ደሞ አጭር አጭር አጭር ቲክቶክ ላይ እንትን ስላሉ እኔም የናዩ ወድጀዋለሁ በጣም እና እንደ ናይ ነው እንደ ናዩ አይነት ፈልጊያለሁ። እሷ ጸጉሯ ነው ግን እኔ በፓንኩ በጣም ነው ወደድኩት። በጣም ደሞ ጸጉሯ ነው ሪድ፣ ጸጉሯን ቆርጣው ብታይ ረጅም ነበር። ኮይ ማኔር አ እሱን መግዛት ፈልጋለሁ በጣም ነው የሚያምረው በእውነት እሷ ላይ ያምራል። ያው ግን እሷ ላይ ስለማረጥ ተፈጥሮ ስለሆነ የተፈጥሮ ጸጉሯ ስለሆነ እኔ ላይ ላያምር ይችላል። ዊግ ቤቢ ፌስ ስለሆነች